በአዲስ አበባ ከተማ ከተገነቡ የኮሪደር ልማቶች ከካዛንቺስ ቀጥሎ በስፋቱ ትልቁ የሆነው ከሳር ቤት፣ ጀርመን አደባባይ፣ ጋርመንት፣ ፉሪ አደባባይ ድረስ የተገነባው የኮሪደር ልማት ተጠናቆ ለአገልግሎት ክፍት የሆነ ሲሆን የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እና የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት በተገኙበት ተጎብኝተዋል። በጉብኝቱ የተሳተፉት የፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የኮሪደር ልማቱ አካባቢውን አረንጓዴ ያለበሰ፣ በፊት የነበረውን መንገድም ያሰፋና ምቹ ያደረገ ነው ብለዋል። በጣም ረጅሙ የኮሪደር ልማት ነው። ከሳር ቤት እስከ ፉሪ የሚደርስ ነው። በዚያም ደግሞ የሸገር ከተማን እንደዚያው አብሮ የሚያስቀጥል አይነት ሁኔታን ያየን፣ በጣም ውብ የሆነ መንገድ ነው። በጣም በርካታ ዛፎች ተተክለውበታል። ይሄ ከዛሬ ሁለት አመት ሶስት አመት በኋላ ትልቅ ጫካ መሆን የሚችል ነው እና ለአዲስ አበባ በጣም ተጨማሪ ገጽታና የሚያምር ነገር የሰጠ ነው። ከምንም በላይ ደግሞ በፊት የነበረው የቀለበት መንገድ ተብሎ የተሰራው መንገድ እንዳየነው፣ ከመካኒሳ አካባቢ ያለው በመሀል ምንም ውብ ያልሆነ ለትራፊክ የሚያጨናንቅ ሰው ለመሸጋገር የሚያስቸግር የነበረ ነው እና እሱ ፈርሶ እንደገና ሌኑ ተጨምሮ በጣም ትልቅ መንገድ የተሰራበት ነው። የኮሪደር ልማቱ የትውልድ ግንባታና ሰው ተኮር ስራዎች ላይ ትኩረት ተሰጥቶ የተሰራ ስለመሆኑም ማሳያ ነው ሲሉም ነው ምክትል ጠቅላይ ሚኒስትሩ የገለጹት። የስፖርት ማዘውተሪያ ቦታዎችም አብረው ከሀያ በላይ አብረው የተገነቡበት ኮሪደር ነው። አሁንም በጉብኝታችን ስናየው በጣም ምንድነው ታዳጊዎችና ወጣቶች ሲጫወቱ አግኝተናል። እንግዲህ ክቡር ጠቅላይ ሚኒስትር ባለፈው እንደተናገሩት የዛሬ አስር አመት በኋላ ብሔራዊ ቡድኑ ከአፍሪካ ብቻ ሳይሆን ከዓለምም ተወዳዳሪ መሆን ይችላል ያሉትን ነገር ታዳጊዎች የተሰማቸውን ነገር ስታያው ሲደግፉ፣ ሲጫወቱ ሞራላቸው ምናቸው እንደዚህ ሆኖ የሚያድግ ማህበረሰብ ሲሆን ነው ስፖርቱን ማሳደግ የሚቻልና ከታች ጀምሮ ብልጽግና ፓርቲ ትውልድ ላይ ነው የምሰራው ሰብአዊ ነገር ላይ ነው የምሰራው ያለው ነገር በጣም ትክክል ነው። የኮሪደር ልማት ስራ መንገዶችን የማሳመር ብቻ ሳይሆን ከተማን የመቀየርና ለኑሮ ምቹ የማድረግ ተግባር ጭምር መሆኑንም ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት። በጣም ብዙ ሰው ወክ እያደረገ ነው የሚሄድ ወደ ቤቱ ይዝናናል። በአካባቢው ወክዎች ምቹ ናቸው፣ የሳይክል ሌኑ ምቹ ነው፣ አስፓልቱ መጨናነቅ የሌለበት ነው። ኦልሞስት ወደ ሶስት ሌን ነው በአንድ ሳይድ ብቻ እና ብዙ የትራፊክ መጨናነቅ የሌለበት አካባቢ ነው እና በጣም ውብ ነው። ሱቆች እና ሌሎች የስራ እድል መፍጠር የሚችሉ ደግሞ አካባቢዎችም አብረው ተገንብተውለታል። መብራቶች ውብ ናቸው፣ ላይንም በጣም የሚመቹ ናቸው። ከጊዜ ወደ ጊዜ ከተማን የመቀየር እንግዲህ፣ አንዳንድ ጊዜ የኮሪደር ልማት ሲባል ትንሽ ስሙ አይመችም። ከተማን የመቀየር ጉዳይ ነው። አዲስ አበባን መንገዷን ና የሳይክል ሌኑና ሌላው ብቻ አይደለም የተቀየረው ሰፈሩ ራሱ በአካባቢው ያለ ሰፈር በጣም ቀለሙ ተቀይሮ ተመሳሳይ ስታንዳርድ እየቀባ ማህበረሰቡ የሚያደርገው ነገር ከየከተማን ገጽታ ነው እንጂ የተቀየረ ያለው የሆነ የአንድ መንገድ ወይ የሳይክል ሌን ወይ ወኮ የመስራት ብቻ አይደለም። የኮሪደር ልማት ስራው ከአዲስ አበባ መነሻውን በማድረግ አካታች ሆኖ በሌሎች ከተሞችና ገጠርም ጭምር ተጠናክሮ መቀጠሉንም ነው ምክትል ጠቅላይ ሚኒስትሩ የገለጹት። ይሄ ልማት ይሄ ስራ አዲስ አበባ ላይ ብቻ ሳይሆን ሌሎች ቦታዎች ላይም እንዳለ የሚታይ ነገር ነው። አሁን ደግሞ ወደ ገጠርም እየገባን ያለንበት ሁኔታ አለ። ያየነው መንገድ ያየነው ኮሪደር በጣም ውብ ነው። በጣም የሚመች ነው። አየሩም በጣም ተስማሚ ነው። ትልቅ ተራራ አለ እዚህ አጠገባችን ስለነፋሻማ ነው። ወክ ለማድረግ በጣም የሚመች ነው። ህብረተሰቡም ወክ እያደረገ ነው። ስለዚህ ሰው ወክ ሲያደርግ በጣም ብዙ ጥቅም ያገኛል። አንደኛ ወጪ ይቀንሳል። ከዚህ ዚ ለታክሲ የሚከፍለውን ነገር እንትን ያረጋል። በእግሩ ነው የሚሄደው። ጤናውን ይጠብቃል፣ ይንቀሳቀሳል፣ ኤክሰርሳይስ ያደርጋል። እና በጣም ምቹ ነው። ለማህበረሰቡ ለከተማው ነዋሪ የተመቸ ያኗኗር ስልት እንዲከተል ራሱ ይሄ ኮሪደር የሚያበረታታ ነው። ከሳር ቤት፣ ጀርመን አደባባይ፣ ጋርመንት፣ ፉሪ አደባባይ የኮሪደር ልማት ስራ 165 ኪሎ ሜትር ርዝመት ያለውና በርካታ መሰረተ ልማቶች የተሟሉለት ነው።